ኢትዮጵያ የግብር እዳለባቸው በተባሉ ከ60 በላይ ግለሰቦች ላይ የጉዞ እገዳ ጣለች። ወደ 62 የሚደርሱ ግብር ከፋዮች ከሶስት ነጥብ ሁለት ቢሊዮን ብር በላይ እዳ አለባቸው። እነዚህ የግብር ከፋዮች ቢሮ በተለያየ መንገድ ግብራቸውን እንዲከፍሉ በተደጋጋሚ ጥሪ ያደረገበት ሁኔታ አለ። ነገር ግን ግብራቸውን ለመክፈል ፈቃደኛ ባለመሆናቸው ምክንያት ከሀገርም እንዳይወጡ የእግር ትዕዛዝ ለሚመለከተው ለኢሚግሬሽን እና ዜግነት አገልግሎት የተጻፈበት ሁኔታ አለ ማለት ነው። የአዲስ አበባ ገቢዎች ቢሮ ግንኙነት ኃላፊ ሰውነት አየለን ነው። ቀደም ብለን የሰማናቸው ዝርዝሩ ጉዳይ በምሽቱ ተካቷል። ሌሎች ቀጠናዊና ዓለም አቀፋዊ ጉዳዮች የተካተቱበትን የምሽቱን ስርጭት እኔ ሀብታሙ ስዩም መራለሁ። ብርሃን ኃይሉ ደግሞ በቅንብሩ አብራን ታመሻለች። የመሰናዶ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችን ከራዲዮ በቴሌቪዥን መደበኛ መገኛዎቻችን በተጨማሪ አምሀሪክ amharic.voanews.com በፌስቡክ ደግሞ ቪኦኤ አምሃሪክ ላይ በቀጥታ እየተደመጡ ይገኛሉ። እስከ ምሽቱ ሶስት ሰዓት ተኩል ድረስ አብረናችሁ እንቆያለን። እናንተም አብራችሁን እንድትቆይሁን አስቀድሞ እንግድ ወልዴ አጫጭር ያለም ዜናዎችን ያጋረናል። እንደምናመሻችሁ፣ ፍልሰተኞችን የያዙ አራት ጀልባዎች ሰመጡ። ሩቶና ኦዲንጋ ስምምነት ተፈራረሙ። በፓሪስ ባቡር ጣቢያ የሁለተኛው ዓለም ጦርነት ቦምብ ተገኘ። እንዲሁም ዶናልድ ትራምፕ የኒውክሌር ድርድር እንዲደረግ የሚጠይቅ ደብዳቤ ለኢራን ላኩ። የሚሉት ለምሽቱ የያዝናቸው ዜናዎች ናቸው። ወደ ቀዳሚው ዜና አልፋለሁ። ፍልሰተኞችን የያዙ አራት ጀልባዎች በየመንና ጅቡቲ ባህር ዳርቻ ሰምጠው ቢያንስ ሁለት ሰዎች ሲሞቱ 186 የሚሆኑት የደረሱበት እንደማይታወቅ የዓለም አቀፉ የፍልሰተኞች ድርጅት አይኦኤም አስታውቋል። አደጋው የደረሰው ትናንት ሐሙስ ምሽት ሲሆን በባህረ ሰላጤው ሀገራት ስራ ለማግኘትና ከግጭት ለመሸሽ ኢትዮጵያውያን በሚጠቀሙበት የጉዞ መስመር ላይ እንደሆነም የኤፍፒ ዘገባ አመልክተዋል። በየመን ዳርቻ ከሰመጡት ጀልባዎች በአንደኛው ላይ 150 ኢትዮጵያውያንና አራት ሁለት የጀልባው ሰራተኞች ተሳፍረው የነበረ ሲሆን በሌላኛው ጀልባ ላይ ደግሞ 31 ኢትዮጵያውያንና ሶስት የመናዊያን የጀልባው ሰራተኞች ተሳፍረው እንደነበር ታውቋል። የአሶሴትድ ፕሬስ ዘገባ በበኩሉ በየመን ዳርቻ የሰመጡት ሁለት ጀልባዎች ሰራተኞች ከአደጋው ሲድኑ 181 ፍልሰተኞችና አራት የመናዊ የጀልባዎቹ ሰራተኞች እየደረሱበት እንዳልታወቀ አመልክተዋል። በጅቡቲ ባህር ዳርቻ ሁለት ጀልባዎች በተመሳሳይ ሰዓት መስመጣቸውን እና የሁለት ፍልሰተኞች አስክሬን ሲገኝ የተቀሩትን መታደጋቸውን የአይኦኤም ቃል አቀባይ ታሚም ኤሌን አስታውቀዋል። በጅቡቲ ባህር ዳርቻ የደረሰው አደጋ ምክንያት ከፍተኛ ኃይል ያለው ነፋስ በመከሰቱ እንደሆነም ተጠቁመዋል። በፓሪስ ባቡር ጣቢያ የሁለተኛው ዓለም ጦርነት ቦምብ ተገኘ። ጋርዱ ኖር በተባለው የፓሪስ ባቡር ጣቢያ አዲድ አቅራቢያ የሁለተኛው ዓለም ጦርነት ቦምብ በመገኘቱ በማለዳ ከፍተኛ መስተጓጎል ተፈጥሯል። የፈረንሳይ ብሔራዊ የባቡር ኩባንያ እንዳስታወቀው ያልፈነዳው የሁለተኛው ዓለም ጦርነት ቦምብ መገኘቱ የፓሪስ ከተማን፣ የሀገሪቱን እንዲሁም ዓለም አቀፍ የባቡር እንቅስቃሴን አስተጓጉሏል። ያልፈነዳው የሁለተኛው ዓለም ጦርነት ቦምብ በአዲዱ አቅራቢያ ተገኝቷል ሲል ኩባንያው ሲያስታውቅ የአሶሴትድ ፕሬስ በበኩሉ አምስት መቶ የባቡር ጉዞዎች ሲሰረዙ ስድስት መቶ ሺህ ተጓዦች መስተጓገላቸውን የትራንስፖርት ሚኒስትሩን ፊሊፔ ታባሮትን ጠቅሶ ዘግቧል። ክስተቱ ፈረንሳይን ከለንደንና ብራስልስ ጋር የሚያገናኙ ፈጣን ባቡሮችንም አስተጓግሏል። የፓሪስ ፖሊስ ወደ ከተማዋ የሚያስገባ አንድ አውራ ጎዳናን እና ሌላ የቀለበት መንገድ በመዝጋቱ ማለዳ ወደ ስራ የሚሄዱ ሰዎች ተስተጓጉለዋል። አውራ ጎዳናው ከሳ ሰዓት በኋላ ክፍት ሆነዋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የኬንያው ፕሬዚደንት ውልያም ሩቶ ከተቀናቃኛቸው ራያላ ኦዲንጋ ጋር በፖለቲካ ጉዳዮች ትብብር ለማድረግ ስምምነት ተፈራርመዋል። ሁለቱ ወገኖች እየጨመረ ያለውን የሀገሪቱን እዳና ሙስናን ጨምሮ በሌሎችም አገሪቱ የገጠማትን ተግዳሮቶች ለመቅረፍ አብረው ለመስራት ተስማምተዋል። ሩቶ የታክስ ጭማሪ እንደሚያደርጉ ማስታወቃቸውን ተከትሎ በሀገሪቱ በተነሳው ተቃውሞ ቢያንስ ስልሳ ሰዎች ህይወታቸውን አጥተዋል ህዝብ የነበራቸው ድጋፍም እያሽቆለቆለ መጥተዋል። ጉምቱ የተቃዋሚ ፖለቲከኛው ራይላ ኦዲንጋ በኬንያ ፕሬዚደንታዊ ምርጫ አምስት ጊዜ ተሳትፈው ሳይቀናቸው ቀርቷል። ስምምነቱ በሀገር ውስጥ ያለውን ውጥረት ለማርገብ ያለመ እንደሆነ የሰማንያ ዓመቱ ኦዲንጋ አስታውቀዋል። ሩቶ በበኩላቸው ስምምነቱ ነጻነትና መልካም አጋጣሚዎች ሁሉም ዜጎች ማግኘታቸውን ማረጋገጫና ወደ ተስፋይቱ ምድር የሚወስድ መንገድም ነው ብለዋል። በመጨረሻም የአሜሪካው ፕሬዚደንት ዶናልድ ትራምፕ ከኢራን ጋር የኒውክሌር ድርድር ማድረግ እንደሚሹ ለሀገሪቱ መሪዎች ትናንት ሐሙስ ደብዳቤ መላካቸውን አስታውቀዋል። የኢራን መሪዎች ለመነጋገር ይስማማሉ ብለው ተስፋ እንደሚያደርጉም ትራምፕ አስታውቀዋል። ትራምፕ ፎክስ ኒውስ ጋር ባደረጉት ቃለ መጠይቅ ኢራን ለድርድር ትቀርባለች ብለው ተስፋ እንደሚያደርጉና ይህም ለኢራን መልካም ሁኔታዎችን ሊፈጥር እንደሚችል ጠቁመዋል። ደብዳቤው ለኢራኑ መንፈሳዊ መሪ አያቶላ ሐሚኒ እንደተላከ ሲገመት ይህንኑ ከዋይት ሀውስ ለማጣራት የተደረገው ሙከራ መልስ ባለመገኘቱ እንዳልተሳካ የሮይተርስ ዘገባ አመልክቷል። የሩሲያው ምክትል የውጭ ጉዳይ ሚኒስትር ሰርጌይ ሪያብኮቭ የኢራንን የኒውክሌር ፕሮግራም አስመልክቶ የተፈጠረውን ውዝግብ ለመፍታት የሚደረገውን ዓለም አቀፍ ጥረት በተመለከተ ከኢራኑ አምባሳደር ካዜም ጃላሊ ጋር እንደተወያዩ የሩሲያው የውጭ ጉዳይ ሚኒስቴር ዛሬ አርብ አስታውቋል። ክቡራትና ክቡራን ለምሽቱ የያዝነው ዜና በዚሁ ተጠናቋል። ወደ ሀብታሙ መልሳችኋለሁ። እንግዲህ ወልዴን ለዓለም ዜናዎቹ አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የዛሬ አርብ ምሽት ስርጭታችንን ነው እያዳመጣችሁ ያላችሁት። ዝግጅቶቻችን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም እንዲሁም ደግሞ በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ እየተደመጡ ይገኛሉ። ማናቸውንም አስተያየቶችና ጥቆማዎች በዚያው ልትሰጡን ትችላላችሁ። አሁን ወደ ዕለቱ አብይ ርእሰ ዘገባ እንሻገር። የአዲስ አበባ ገቢዎች ቢሮ 32 ቢሊዮን ብር የታክስ ዕዳ አለባቸው ባላቸው 62 ግብር ከፋዮች ላይ ከሀገር እንዳይወጡ የእግድ ትእዛዝ ማስተላለፉን አስታወቀ። ስለ ጉዳዩ ለአሜሪካ ድምፅ ማብራሪያ የሰጡት የተቋሙ ኮሚኒኬሽን ዲሬክተር አቶ ሰውነት አየለ ከጉዞ እግዱ በተጨማሪ ቢሮው ሌሎች አስተዳደራዊ እርምጃዎችንም እየወሰደ መሆኑን ተናግረዋል። በእግዱ ዙሪያ አስተያየት የሰጡን አንድ ሕግ ባለሙያ ደግሞ ቢሮ ይህንን የማድረግ ስልጣን በአዋጅ እንደተሰጠው ገልጸው ነገር ግን የዚህ አይነት ውሳኔ የሚተላለፈው ታክስ ከፋዩ ግለሰብ ከሀገር ሊወጣ ይችላል የሚል በቂ ምክንያት ሲኖር ብቻ ነው ብለዋል። ገብረ ሚካኤል ገብረ መድን ቀጣዩን ዘገባ ልከዋል። የአዲስ አበባ ገቢዎች ቢሮ የካቲት 27 2017 ዓ ም ባወጣው መግለጫ በታክስ አስተዳደር አዋጅ ቁጥር 983 ዝባር 2008 መሠረት የታክስ መክፈል ግዴታቸውን ባልተወጡ ግብር ከፋዮች ላይ አስተዳደራዊ እርምጃ የመውሰድ ሥልጣን እንደተሰጠውና በዚህም መሠረት እርምጃ እየወሰደ መሆኑን አመልክቷል። ስለ መግለጫው ለአሜሪካ ድምፅ ማብራሪያ የሰጡት የተቋሙ የኮሚኒኬሽን ዲሬክተር አቶ ሰውነት አየለ በአዋጁ መሠረት ታክስ አልከፈሉም በተባሉ ግለሰቦች ላይ የጉዞ እግድ እንደተላለፈባቸው ገልጸዋል። ወደ 62 የሚደርሱ ግብር ከፋዮች ከሶስት ነጥብ ሁለት ቢሊዮን ብር በላይ እዳ አለባቸው። እነዚህ ግብር ከፋዮች ቢሮ በተለያየ መንገድ ግብራቸውን እንዲከፍሉ በተደጋጋሚ ጥሪ ያደረገበት ሁኔታ አለ። ነገር ግን ግብራቸውን ለመክፈል ፈቃደኛ ባለመሆናቸው ምክንያት ከሀገርም እንዳይወጡ የእግድ ትዕዛዝ ለሚመለከተው ለኢሚግሬሽንና ዜግነት አገልግሎት የተጻፈበት ሁኔታ አለ ማለት ነው። በጉዳዩ ዙሪያ ለአሜሪካ ድምፅ አስተያየት የሰጡ በፌዴራል ፍርድ ቤቶች ጠበቃና የሕግ ባለሙያ አቶ የወግሰው በቀለ በበኩላቸው የገቢዎች ቢሮው ከግብር ከፋያዎች የግብር ዕዳን ማስመለስ እንዲችል በታክስ አስተዳደር አዋጁ የጉዞ እግድ የማስተላለፍ ስልጣን እንደተሰጠው ተናግረው፣ ለዚህ ግን መሟላት ያለባቸው ቅድመ ሁኔታዎች አሉ ብለዋል። የመጀመሪያው ነገር የእግድ ትእዛዝ የሚሰጠው አካል ዝም ብሎ ጠርጥሬዋለሁ ምናምን የሚል ሳይሆን ያ ግብር ከፋይ ግብር ሳይከፍል ሊወጣ መሆኑን የሚያሳይ በቂ ምክንያት ሊኖረው ይገባል ማለት ነው። እግዱ ከአስር ቀን በላይ መቆየት አይችልም። ከአስር ቀን በላይ እንዲቆይለት ከፈለገ ስልጣን ላለው ፍርድ ቤት አመልክቶ ይሄ መስሪያ ቤቱ ማሳገድ ይችላል። እግዱን መስጠቱ በተለያየ ምክንያት ወደ ውጭ ቢወጣ ታክስ የማስመለስ ሂደቱ ስለሚደናቀፍብኝ ስለዚህ እንዳይወጣ ማድረግ አለብኝ ብሎ ሲያምንና ድምዳሜ ላይ ሲደርስ የሚያደርገው ነው እንጂ ግብር ባልከፈለ ሰው ላይ ሁሉ የሚወጣ አይደለም። ይሄ አዋጁ ለግብር ሰብሳቢው ተቋም የዚህ አይነት አስተዳደራዊ እርምጃ የመውሰድ ስልጣን ቢሰጥም ጉዳዩ ከወንጀል ጋራ የሚያያዝ ስላልሆነ ግብር ከፋዮችን በፍርድ ቤት መጠየቅ አይችልም ብለዋል። የዚህ አንቀጽ ዓላማው የወንጀል ምርመራ አይደለም ማሰር ምናምን አይደለም ዓላማው ምክንያቱም እንደዚህ አይነት ስልጣን የሰጣቸው የፍትህ አካላት ሌሎች ስላሉ ማለት ነው። ይህ የወንጀል ምርመራ አይደለም መፍትሐ ብሔራዊ ጉዳይ ነው፣ የሚያሳስር አይደለም ማለት ነው። የገቢዎች ቢሮ በአዋጁ መሰረት የጉዞ እግድ ውሳኔ ከማስተላለፍ ባሻገር ግዴታቸውን ያልተወጡ ግብር ከፋዮች የባንክ ሂሳብ በማገድ እና ያፈሩትን ሀብት በመያዝ ላልከፈሉት የግብር ዕዳ እንደ ማካካሻ መጠቀም እንደሚችልም ገልጸዋል። የኮሚኒኬሽን ዲሬክተሩ አቶ ሰውነት አየለም ቢሮአቸው ይህን እርምጃ እየወሰደ መሆኑን ተናግረዋል። የተለያዩ እርምጃዎችን እየወሰደ ነው ያለው። በአንድ በኩል ባንክ አካውንታቸው አካውንት እንዲታገድ እንደዚሁም ደግሞ ንብረት ካላቸው ንብረት የማፈላለግ ስራዎችን እየሰራ ያለበት ሁኔታ አለ። መኪና፣ ቤት በአካውንታቸው ሚሳብ ካለ እንደዛ የማፈላለግ ስራዎች እየተሰሩ ነው ያለው። ንብረታቸውን የማገድና ና ለዕዳ ማካካሻ እንዲሁን የማድረግ ስራዎች የሚሰሩበት ሁኔታ አለ ማለት ነው። የአዲስ አበባ ገቢዎች ቢሮ በከተማዋ ከአራት መቶ ሀምሳ ሺህ በላይ ግብር ከፋዮች እንዳሉት የጠቀሱት አቶ ሰውነት አብዛኞቹ ግብር ከፋዮች ግዴታቸውን የሚወጡ ቢሆንም በተቃራኒው የሚጠበቅባቸውን ግብር የማይከፍሉ እንዳሉ ገልጸዋል። ቢሮአቸው ባደረገው ክትትልም ባለፉት ስድስት ወራት ውስጥ ግዴታቸውን ካልተወጡ ግብር ከፋዮች ከ6.2 ቢሊዮን ብር በላይ የግብር ዕዳ መሰብሰቡን አመልክተዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ገብረ ሚካኤልን ለቀደመው ዘገባ አመሰግናለሁ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ የሚተላለፍላችሁን የአርብ ምሽት ዝግጅታችንን ነው። የሰማችሁት የዕለቱ አብይ ርዕሰ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። በአፋር ክልል አዋሽ ፈንታሌ ወረዳ በተደጋጋሚ ባጋጠመው ርእደ መሬት የመፍረስ ጉዳት የደረሰበት የከሰም ስኳር ፋብሪካ በሺዎች ለሚቆጠሩ ሰራተኞቹ የመጨረሻ የስንብት ማስታወቂያ አውጥተዋል። የፋብሪካው ሰራተኞች ማህበር ውሳኔው አግባብነት የሌለው ነው ሲል ተችቷል። ፋብሪካው ለሰራተኞች የስንብት ማስታወቂያ ከማውጣቱ በፊት ሌሎች አማራጮችን መመልከት ነበረበት ሲሉም ተናግረዋል። የማህበሩ አመራሮች የፋብሪካው ሰራተኞች በበኩላቸው በስንብት ማስታወቂያው ተደናግጠናል፣ ውሳኔው አሁን ያለው የኑሮ ውድነትና የጸጥታ ስጋትን ግምት ውስጥ ያስገባ አይደለም ሲሉም ለአሜሪካ ድምፅ ተናግረዋል። የዚህን ዘገባ ዝርዝር መስፍን አራጌ ያስደምጠናል። በአፋር ክልል በተለይ ከመስከረም ኦሮዲ ተደጋግሞ የተከሰተውን ርእደ መሬት ተከትሎ የመፍረስ ጉዳት የደረሰበት የከሰም ስኳር ፋብሪካ ለሰራተኞቹ የስንብት የመጨረሻ ማስጠንቀቂያ ማስታወቂያ ማውጣቱን የፋብሪካው ሰራተኛ ማህበር ሊቀመንበር ጌታውን አርፊቸው ለአሜሪካ ድምፅ አስታውቀዋል። አመት ፍቃድ እንድንወስድ አደረገ። አመት ፍቃድ ላይ እያለንም እንደየ አገልግሎታችሁ ከአስር ስድስት ሁለት ሺ አስራ ሰባት ጀምሮ የስራ ስንብት ማስጠንቀቂያ ሰጥተናል የሚል ማስታወቂያ ተጻፈ። ቀጥሎ የሚመጣው ምንድን ነው? የስራ ስንብት አቶ ጌታሁን አክለውም ሰራተኛን ከማሰናበት ሌሎች አማራጮችን ማየት ይቻል ነበር ብለዋል። አንድ 1143 ቋሚ ሰራተኛና ሰላሳ አራት የሚሆኑ የኮንትራት ሰራተኞች አሉ። ስለዚህ ይህን ብዙ ሰራተኛ ከማሰናበት ብዙ አማራጮች አሉ። በተፈጥሮ ሳይሆን በሰው ሰራሽ ችግር የተዘጉ የስኳር ፋብሪካዎች አሉ። ለምሳሌ ወልቃይት ጋብቴ በጦርነት ተንዳው፣ ጣና በለስም፣ አርጆ ዲዴሳ ስኳር ፋብሪካዎች ሁሉ ከኛ በፊት የተዘጉ ፋብሪካዎች ናቸው። በእነሱ ምንድነው የተደረገው አማራጭ ወደ ሌሎች ፋብሪካዎች ላይ ተዛውሮ እንዲሰሩ ነው። ለእኛ ግን በተፈጥሮ አደጋ በድንገት ሳንረጋጋ በአጭር ጊዜ መጠለያ ውስጥ እያለን የስራ ስንብት ማስጠንቂያ ነው ያወጡብን። ኢትዮጵያ ውስጥ የሚገኙ የስኳር ፋብሪካዎችን በበላይነት የሚያስተዳድረው የኢትዮጵያ ኢንቨስትመንት ሆልዲንግስ የኬሚካል ክላስተር ፖርትፎሊዮ ዳይሬክተር አስማረዴ ሰራተኞችን ወደ ሌሎች ፋብሪካዎች ለመመደብ አስቸጋሪ ነው ይላሉ። እንዳሁም በተለያየ ሰራተኛ በዚህ መልኩ ኮንትራክት እንዲያቆም የተደረገው አብጆደዴሳ አካባቢው ላይ ነበረ የጸጥታ ችግር ምክንያት ፋብሪካው ስራ አቆመ። የተፈነ አገዳም በቂ አልነበረውም። ስለዚህ የነበሩ ሰራተኞች ፋብሪካው ሙሉ በሙሉ ተመልሶ ወደ ስራ ሲገባ ድረስ ወደ ሌሎች የተዘዋወሩ አሉ። በተጨማሪም ልክ አሁን በተደረገው መልኩ ስንብት የተሰጣቸው አሉ። ጣና በለስ ስኳር ፋብሪካ አትራፊ በሚሆን ደረጃ ኦፕሬት ለማድረግ በቂ የሸንኮራ አገዳ ስለሌለው ለአንድ አመት ከስድስት ወር ሙሉ በሙሉ የእርሻ ስራ ላይ ነው የሚሰራው። ስለዚህ አንድ አመት ከስድስት ወር ፋብሪካ ላይ የሚሰሩ ሰራተኞች ሌሎች ስኳር ኢንዱስትሪዎችን አስተባብረን ለአንድ አመት ከስድስት ወር እነዚህን ሰራተኞች በዝውውር ወስደው እንዲያቆዩቸው ነው። የከሰም ስኳር ፋብሪካን ኬዝ ለየት የሚያደርገው ፋብሪካው መቼ ተመልሶ ስራ ይጀምራል የሚለው ምንም አይነት ግልጽ የሆነ ነገር የለም። ስለዚህ እነዚህን ሰራተኞች በጊዜያዊነት ብለን ሌሎቹ ጋር ማዘዋወር አንችልም። የፋብሪካውን ዋና ስራ አስኪያጅ አሊ ሁሴናን በተደጋጋሚ በእጅ ስልካቸው ላይ በመደወልና የጽሁፍ መልእክት በመላክ ለማግኘት ሞከራ ብናደርግም አልተሳካ አለንም። ፋብሪካው በቀን 11062017 ዓ ም አወጣው የተባለውና ለአሜሪካ ድምጽ በምስል የደረሰው የመጨረሻ ማስጠንቀቂያ በንብረቶች ላይ በደረሰው ጉዳት ምክንያት ፋብሪካው መደበኛ ስራውን ሙሉ በሙሉ ማቆሙን አመላክቷል። ማስታወቂያው በስም ለዘረዘራቸው 1177 ቋሚና የኮንትራት ሰራተኞችም ከየካቲት 10 ቀን 2017 ዓ ም ጀምሮ ቅድመ ማስጠንቀቂያ እንደተሰጣቸው ገልጾ ለስራ የወሰዱትን ማንኛውንም ንብረት እንዲያስረክቡ አሳስበዋል። ማስታወቂያው በስማቸውና በፊርማ የሚያቀርባቸው የወጣዊ ፋብሪካው የሰው ሀብት ስራ አመራርና አቅርቦት ዘርፍ ስራ አስኪያጅ ዝናቡ ብርሃኑ ከተደጋጋሚ ሙከራ በኋላ ስልካቸውን ቢያነሱልንም ዝርዝር መረጃ ከመስጠት ተቆጥበዋል። ዋና ስራ አስኪያጅን አናግሮ ካለበለዚያ ዳይሬክት ይሄ ውሳኔ የኢትዮጵያ ኢንቨስትመንት ሆልዲንግ ስለሆነ ከነሱ ዝርዝር ብትወዝ ይሻላል። የኢትዮጵያ ኢንቨስትመንት ሆልዲንግስ ከፍተኛ አመራሯ አስማረዴ ፋብሪካው ለሰራተኞቹ የሰነበት ማስታወቂያ ያወጣው አስገዳጅ ችግር ስላጋጠመው ነው ብለዋል። ምንም ገቢ የሌለው ፋብሪካ በጣም በርካታ ሰራተኛ ነው ያለው። እነሱን ማቆየት ማለት ተጨማሪ የፋይናንስ ጫናዎች ውስጥ ተቋሙ ይገባል ማለት ነው። ስለዚህ ቢያንስ አሁን ላይ ያለውን የሰራተኛ ውል አቋርጦ ነገር ግን ሁሉም ሰራተኛ የሚገባውን መብቱ ተከብሮለን ስራ መቋረጥ አለበት ወደሚል ነው ውሳኔ ሄድ ነው ማለት ነው። ስማቸውን ከመግለጽ የተቆጠቡ የፋብሪካው ሰራተኛ ሶስት ልጆቻቸውን የሚያስተዳድሩት ከፋብሪካው በሚያገኙት ገቢ እንደነበር ጠቁመው አስገዳጅ ፈቃድ እንድንወስድ ከተደረግንበት ጊዜ ጀምሮ ልጆቼን እና ባለቤቴን በወላጆች የቤት ለማቆየት ተገድጃለሁ ብለዋል። ወደ ሌሎች አካባቢዎች ተንቀሳቅሰው እንዳይሰሩም በየአካባቢው የሚስተዋለው የጸጥታ ስጋት እንቅፋት እንደሆነባቸው አብራርተዋል። ወንድሞች እህቶች፣ ምናምን አንዳንድ ነገሮች እየቻሉልህ ነው እንጂ ልጅ ይዘህ ሚስት ይዘህ ምናምን የምትኖርበት አይደለም። የሀገር አቀፍ እርሻና አግሮ ኢንዱስትሪ ሰራተኛ ማህበራት ፌዴሬሽን ምክትል ፕሬዚዳንት ጋዲሳ ደሳለኝ ከሚመለከተው ባለድርሻ አካላት ጋር እየተወያዩ መሆኑን አስታውቀዋል። ሰራተኛው ያቀረበው ጥያቄ ደርሰናል። ያንን መሰረት አድርገን እኛም በሰራተኛ ላይ የደረሰውን ጉዳት ለኢሰማኮ አሳውቀናል። ከኢሰማኮ ጋር ሆኔን ጉዳዩ ለሚመለከተው ባለድርሻ አካላት በሙሉ እንዳደርሳለን ማለት ነው። ርእደ መሬቱ ከተከሰተበት ሰሜንና በአዋሳኝ ከሚገኙት አፋር፣ ኦሮሚያና አማራ ክልል አካባቢዎች ሰማንያ ሺህ ነዋሪዎችን ወደ ሌሎች አካባቢዎች ማራቁን መንግስት በቅርቡ መግለጹ ይታወሳል። አሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ። መስፍን አራጌን ለቀደመው ዘገባ አመሰግናለሁ። ወደ ዩናይትድ ስቴትስ ወደሚመልሰን ሌላ ዘገባ እንሻገራለን። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ሐማስ የተቀሩትን እስራኤላውያን ታጋቾች በአስቸኳይ መልቀቅ እንዳለበት ትናንት አሙስ በድጋሚ ማስጠንቀቂያ ሰጥተዋል። በዩናይትድ ስቴትስ በሽብርተኝነት ቡድንነት የተመዘገበው ሐማስ በበኩሉ ታጋቾችን የመለቀው ዘላቂ የተኩስ አቁም ከተደረገ ብቻ ነው ብሏል። በተጨማሪም ዩናይትድ ስቴትስና እስራኤል ከድርድሮቹ ወደኋላ ለማፈግፈግ እየሞከሩ ነው በማለትም ወንጅሏል። ቆንጅት ታየ ዘገባውን ታሰማናለች። ደካማ በሆነ የተኩስ አቁም ላይ በምትገኘው በጋዛ ፍልስጤማውያን የፈራረሰውን ኑሯቸውን መልሰው ለመገንባት እየሞከሩ ናቸው። ፕሬዚደንት ትራምፕ በዩናይትድ ስቴትስ የሽብርተኛ መዝገብ ውስጥ ለሰፈረው ለሐማስ ቡድን ሁሉንም እስራኤላውያን ታጋቾች በአስቸኳይ ልቀቅ፣ አለዚያ ከባድ ዋጋ መክፈልህ ነው በማለት የመጨረሻ ማስጠንቀቂያ ሰጥተዋል። ፕሬዚደንቱ ይህንን ሲሉ ምን ማለታቸው እንደሆነ ትናንት ጥያቄ ቀርቦላቸው ነበር። እሱን የምታዩት ይሆናል። ካስለቀቅናቸው ሰዎች ጋር ትላንት ተገናኝቼ ረዘም ያለ ቆይታ አድርገን ነበር። በዚህም ክብር ይሰማኛል። ምን አይነት እጅግ አስከፊ ድርጊት እንደደረሰባቸው ለማመን ያስቸግራል። ፕሬዚደንት ትራምፕ ይህንን ማስጠንቀቂያ የሰጡት ሐማስ ከለቀቃቸው ታጋቾች ጋር ረቡዕ ዕለት ተገናኝተው ከተነጋገሩ በኋላ ነው። የፕሬዚደንት ትረምፕ አስተዳደር በዚህ ሳምንት ለእስራኤል አራት ቢሊዮን ዶላር የሚያወጣ የጦር መሳሪያ ልኳል። አስተዳደሩ በአንድ ወር ጊዜ ውስጥ የዩናይትድ ስቴትስ ምክር ቤትን ሳያስፈቅድ የአስቸኳይ ጊዜ ስልጣኑን ሲጠቀም ይህ ሁለተኛ ጊዜው መሆኑ ነው። ይህ በእንዲህ እንዳለ አንድ የሐማስ ቃል አቀባይ ታጋቾቹ እንዲለቀቁ ከሁሉም የሚመረጠው መንገድ የተኩስ አቁም ድርድሮቹ አካል ማድረግ እንደሆነ አመልክቷል። ዋሽንግተን ደግሞ ለረጅም ጊዜ በምትከተለው ፖሊሲዋ መሰረት ከሽብርተኞች ጋር አትደራደርም። ይሁን እንጂ ፕሬዚደንት ትራምፕ አስተዳደራቸው ታጋሾቹን ለማስለቀቅ በአሸባሪነት ከተፈረጀው ቡድን ጋር ቀጥተኛ ንግግር መጀመሩን አስታውቀዋል። በእነዚህ ንግግሮች እስራኤልን እየረዳናትን፣ ምክንያቱም የምንነጋገረው ስለ እስራኤላውያን ታጋሾች ስለሆነ፣ ደግሞም ለአማስ ምንም እያደረግንለት አይደለም፣ ገንዘብም አንሰጠውም። ይሄኛው ንግግር ታዲያ በሐማስና በእስራኤል መካከል ለሁለተኛው የተኩስ አቁም ምዕራፍ ከሚደረጉ ድርድሮች እየተለየ ነው የሚመስለው። የተኩስ አቁሙ የመጀመሪያ ምዕራፍ ጊዜ ባለፈው ሳምንት መጨረሻ ላይ አብቅቷል። ሚሬት ማብሩክ በመካከለኛው ምስራቅ ተቋም ከፍተኛ አጥኚ ናቸው።

ያ ከሆነ ደግሞ አንድም ታጋች አይለቀቅም። ይህ በዚህ እንዳለ ማክሰኞ ዕለት የአረብ ሀገሮች ትራምፕ ፍልስጤማውያኑን ከጋዛ አውጥቶ ሌላ ቦታ እንዲሰፍሩ በማድረግ ጋዛን የባህር ዳር መዝናኛ ለማድረግ ካቀረቡት እቅድ በተጻራሪ የቀረበውን አማራጭ እቅድ አጽድቀዋል። በዚህኛው እቅድ መሰረት ፍልስጤማውያኑ ጋዛ ውስጥ ይቆያሉ፣ ሐማስ ጋዛ አስተዳደር ውስጥ እንዳይገባ ይደረጋል። እስራኤል እቅዱን ውድቅ አድርጋለች። የፕሬዝደንት ትራምፕ የመካከለኛው ምስራቅ ልዩ ልዑኩ ስቲቭ ዊትኮፍ ለቪኦኤ በሰጡት ቃል እቅዱን ጥቅስ ቀና የመጀመሪያ እርምጃ ያሉት ሲሆን ፍልስጤማውያኑ ጋዛ እንዲቆዩ የማድረጉ ሀሳብ ላይ ግን ቁርጥ ያለ ድጋፍ ከመስጠት ተቆጥበዋል። ያለውን ሁሉም ነገር በመገምገብ ላይ ያለ ነው። ስለዚህ ከወዲሁ ቀድሞ አስተያየት ለመስጠት ትንሽ ያስቸግራል። በተያያዘ ዜና እስራኤል ካለፈው እሁድ ጀምራ ምንም አይነት እርዳታ ወደ ጋዛ እንዳይገባ ከልክላለች። እርምጃውን የወሰደችው ለረጅም ጊዜ በተደጋጋሚ እንደምትለው ሰብአዊ እርዳታዎች ሀማስ እጅ እየገቡ ነው በማለት ሲሆን፣ ዓለም አቀፍ ተቋማት ይህንን ውንጀላ ያስተባብላሉ። በግዛቲቱ በአሁኑ ወቅት ባለው የነዳጅ እጥረት የተነሳ ቆሻሻ ማስወገድ የመሳሰሉት መሰረታዊ አገልግሎቶች እየተስተጓጎሉ መሆናቸው ታውቋል። በፓትሲ ዊዳኩስ ዋራ ለተጠናቀረው ዘገባ ቆንጂት ታየ ነኝ ከዋሽንግተን ዲሲ። ቆንጂትን ለቀደመው ዘገባ አመሰግናለሁ። ቤጂንግ በዘፈቀደ የተፈጸመ ላለችው የትራምፕ አስተዳደር ለደነገገው ተጨማሪ የቀረጣ ጸፋ መልስ እሰጣለሁ ስትል አስጠንቅቃለች። የቻይና የውጭ ጉዳይ ሚኒስትር በዛሬ ሁለት ለጋዜጠኞች በሰጡት መግለጫ መልካምን በክፉ ትመልሳለች ሲሉም ዩናይትድ ስቴትስን ወንጅለዋል። የአሜሪካ ድምፁ ቤልጋሎ እንደዘገበው ይህ ቤጂንግ ራሷን ለዓለም መረጋጋት የቆመ ኃይል አድርጋ ለማሳየት የምታደርገው ጥረት አካል ነው ብሏል። ሙሉ ዘገባው አሉላ ከበደ እንደሚከተለው አቀናብሮታል። ግዙፉ የቻይና ዓመታዊ የፖለቲካ ጉባኤ በሀገሪቱ የምጣኔ ሀብት ይዞታ ላይ ያለውን እምነት ለማጎልበት በታለመ ጥንቃቄ የሚመራ ክንውን ነው። የውጭ ጉዳይ ሚኒስትር ዋንጊው ታዲያ ዋሽንግተን ውጥረቱን በማባባስና ዓለም አቀፉን የንግድ ሥርዓት በማስተጓጎል ተጠያቂ ባደረጉበት ዛሬ አርብ ባሰሙት አስተያየታቸው ሙሉ ትኩረታቸውን ወደ ዩናይትድ ስቴትስ አዙረዋል። አንድ የቻይና ብሂል እንደሚለው አንድ ሰው በምግባር እቅዱን ማሳካት ከተሳነው ውጡን የተሰናከለበት ምክንያት ራሱ መሆኑን በማወቅ ውስጡ መፈተሽ ነው ያለበት። ዩናይትድ ስቴትስም ቀደም ሲል የሆነውን መለስ ብላ መመርመር አለባት። ለመሆኑ በእነዚህ ዓመታት ውስጥ በደነገጋችኋቸው ተጨማሪ ቀረጥ ክፍያዎችና በገባችሁባቸው የንግድ ጦርነቶች ምን አተረፋችሁ? ዋንግ ዩናይትድ ስቴትስ በሀገራቱ ላይ የጣለቻቸውን ቀረጦችም የዘፈቀደና ኃላፊነት የጎደለው እርምጃ ሲሉም ነቅፈዋል። ትራምፕ ወደ ዋይት ሀውስ ከተመለሱ በኋላ በኢፍትሐዊ የንግድ አሰራር በሚወነጅሏት ቤጂንግ ላይ ከፍ ያለ ተጨማሪ ቀረጥ መጣላቸውን ተከትሎም የዩናይት ስቴትስ ኢንዱስትሪዎችን ለስጋት የዳረገ ሁኔታ ተፈጥሯል። በተጨማሪም አገራቸውን ከተለያዩ ዓለም አቀፍ ተቋማት አስወጥተዋል። ይህንንም ተከትሎ ቻይና እድሉን ተጠቅማ ራሷን የዓለም አቀፍ ትብብር አሰራሮች ተሟጋች አድርጋ አቅርባለች። እስኪ ያስቡት እያንዳንዱ ሀገር በየፊናው ቅድሚያ የሚሰጠውን ጉዳይ ብቻ እውን ለማድረግ ቢሰራና በጉልበቱና ላይ በሚለው ደረጃ ቢተማመን ዓለም ወደ ሕግ አልባነት ነው የሚመለሰው። ዋንግ የመረጋጋት ጥሪ እያቀረቡ ባሉበት በአሁኑ ወቅት ሳይቀር ትንሽቱን ደሴት ታይዋንን ማስፈራራታቸውን ግን አላቆሙም። ባለፉት ቅርብ ወራት ውስጥ ብቻም ቻይና ከራስ ገዚቱ ደሴት አቅራቢያ የጀመረችውን ወታደራዊ ልምምድ አጠናክራ ቀጥላለች። በአንጻሩ ቤጂንግ በያዝነው ሳምንት ጠንከር ያለ መልእክት ብታስተላልፍም እንደ ተንታኞችም ነ ግን ጥንቃቄ በተሞላበት ስልት ነው እየተራመደች ያለችው። በሀገር ውስጥ ጠንካራ ሆኖ እንዲታዩ ይህን መሰል ንግግሮች መስማታቸውና ሰው ሜን ማየት አይቀር ይሆናል። ነገር ግን ተለቅ ብለው የሚጠይቁ ታዛቢዎች ከሚባለው ባሻገር በተጨባጭ እየሆነ ያለውን በተግባር የሚሆነውን መመርመር ይሻሉ። ምንም እንኳን ቻይና ትራምፕ ለጣሉባት ቀረጥ የአጸፋ ምላሽ ብትሰጥም ለግምት አዳጋች አድርገው ከሚያዩቸው የአሜሪካው መሪ ጋር የተፈጠረው ውጥረት ወደ ከፋ ደረጃ እንዳይባባስ ግን ጥንቃቄ እያደረገች ይመስላል። ይህ የቻይና ባለስልጣናት እስካሁንም ድረስ መቆጣጠር ያዳግታቸው ነገር ነው። ምክንያቱም እነሱ የለመዱት የተረጋጉና የታወቁ አካላት አስቀድሞ ማቀድ የሚያስችሉ የአሰራር ሂደቶችን ነው። ይህም አስቀድሞ በቅጡ ለመተንበይ የሚያዳግት ሁኔታ ቤጂንግ ስለሚቀጥለው እጣ እርግጠኛ እንዳትሆን የሚያደርጋት ይሆናል። ውጥረቱ እየጨመረ በመጣበት በዚህ ሰዓትም ቻይና አንድም ቁጥብ እርምጃ ለመውሰድ አሊያም ጠበቅ ያለ ምላሽ ለመስጠት አንዱን መርጣ መወሰን አለባት። አሉላ አመሰግናለሁ። በመቀጠል ደግሞ ስመኝሽ የቆየ ተማሪዎችና ወጣቶች በማህበራዊ ሚዲያ አጠቃቀም ዙሪያ ያላቸውን እውቀት የሚገመግም መሰናደው ታሰማናለች። የ25 ዓመቷ ወጣት ቅድስት ደጀኔ መረጃ ለማግኘት በዋናነት የምትጠቀመው ቴሌግራምና ቲክቶክን ነው። በተለይ በሐረማያ ዩኒቨርሲቲ የቱሪዝምና ሆቴል ማኔጅመንት ተማሪ በነበረችበት ወቅት አብዛኛውን ጊዜዋን ከምታጠፋበት ቲክቶክ የምታገኛቸውን መረጃዎች እንደወረደ ነበር በቀጥታ የምትቀበላቸው። ከዘር ፖለቲካና ብሔር ጋር ተያይዘው በሚሰራጩ ይዘቶች ምክንያት በተማሪዎች መካከል የሚፈጠር ጸብ የተለመደ ነው የምትለው ቅድስት እሷም በአንድ ወቅት በቲክቶክ ላይ በተለጠፈ ብሔር ተኮር መረጃ ምክንያት ዩኒቨርሲቲ ውስጥ መኝታ ከምትጋራት የቅርብ ጓደኛዋ ጋር ግጭት ውስጥ ገብታ እንደነበር ታስታውሳለች። አግሬሲቭ የሚያደርጉ ብዙ ኢንፎርሜሽኖች አሉ አደለ ሃይማኖት ጋር በተያያዘ ዘር ምናምን እና ብዙ ነገሮች በቃ ፖስት የተደረጉትን አስቲዝ ነው የሚቀበለው። ምንም ተመራምሬ ምናምን አቅበት ሳይንስ አልገባኝም አልነበረኝም እና ዶርም እንደዛ ቲክቶክ ላይ የሰማትን መጥቼ ለዶርም ልጆች ሪፍሌክት አደረግ ነበር። አግሬሲቭ የሚያደርግም ሆን አግሬሲቭ ሆን ነበር ምናምን እና ብቻ በጣም በጣም ጥሩ ላይ አልነበርኩኝ። ሶሻል ሚዲያ በጣም አዲክትድ ነኝ በተለያዩ ቲክቶክ ላይ እንዲህ የዘር ነገር ምናምን ሲወራ አንቺ ስንታስፈልጊ ራስሽን ጎራ መያዝ ጀምሪያለሽ ምናምን ከዛ ምናምን እና በጣም ጥሩ አልነበረ፣ ያጠቀቀም ጥሩ አልነበረም። ኢንተርኒውስ የተሰኘው ዓለም አቀፍ የሚዲያ ድጋፍ ሰጪ ተቋም መረጃ እንደሚያሳየው ከ21 ሚሊዮን በላይ የሚሆኑ ኢትዮጵያውያን ዜና ለማግኘት ከሁለት እስከ አራት ሰዓታት ኢንተርኔት ላይ የሚያጠፉ ሲሆን አብዛኞቹ ተጠቃሚዎች ወጣቶች ናቸው። ቅድስት እንደምትለው አብዛኞቹ በእሷ እድሜ ክልል ያሉ ወጣቶች ደግሞ ማህበራዊ ሚዲያ ላይ የሚያገኟቸውን መረጃዎች ትክክለኛነት ሳያረጋግጡ ይቀበላሉ፣ ለሌሎችም ያስተላልፋሉ። ሶሻል ሚዲያ ላይ አሁን በጣም ነው ብዙ ኮሜንቶችን እናነባለን። እኔ አሁን የሆነ የስድብ የዘር ስድብ ምናምን ነገር ሲኖር ቀድሜ ኮሜንት ነው ማነባው። ደርሶ አግሬሲቭ በቃ ሪፍሌክት የሚያደርጉት ነገር ምናምን ነገር ጥሩ አይደለም። ያ ምንድን ነው እነሱ የሚናገረው ሰውዬ ባክግራውንድን አያውቁትም ላይክ የሚያዩትን ብቻ ሪፍሌክት የሚያደርጉት እና እንደውም በዚህ አጋጣሚ ላይክ ይሄ ሚዲያ ሊትሬሲ እንደ ኮርስ ትምህርት ካሪክለም ላይ ገብቶ ሁሉም ስቴጅ ያሉ ተማሪዎች ቢማሩ ትላለሁ። ቅድስት አሁን ከፎዮ ሚዲያ ኢንስቲትዩት ባገኘችው ስልጠና ስለ ሀሰተኛ መረጃ ምንነት መረዳት መረዳትና መረጃን ከተለያዩ ምንጮች የማጣራት ክህሎት ማግኘቷን ትገልጻለች። ከስዊድን እና ከኖርዌይ በሚያገኘው የገንዘብ ድጋፍ ላለፉት አራት ዓመታት ኢትዮጵያ ውስጥ ለሚገኙ የሁለተኛ ደረጃ ና የዩኒቨርሲቲ ተማሪዎች ስለ ሚዲያ አጠቃቀም ስልጠና እየሰጠ የሚገኘው ፎዮ የሚዲያ ኢንስቲትዩት ከትግራይ ውጪ በሁሉም ክልሎች ለሚገኙ ወጣቶች ስለ ሀሰተኛ መረጃዎች የጥላቻ ንግግሮች ና የመረጃ ማጣሪያ መንገዶች ስልጠና እየሰጠ እንደሚገኝ የተቋሙ የሚዲያ አስተባባሪ ኢልሃም አሊ ትገልጻለች በተለያዩ ሀይ ስኩል ትምህርት ቤቶች ጋር የነበረን ውይይት እንደሚያሳየው ሁሉም ልጆች ቨሪ አክቲቭሊ ሶሻል ሚዲያ ላይ ናቸው፣ መማር ማስተማሩን እስከሚጎዳ ድረስ። ስለዚህ ያ በዛ ምክንያት ማንቃት ወይም እነዚህን ተማሪዎች ክህሎታቸውን መጨመር አስፈላጊ ሆኖ ተገኝቷል። ካለንም ላይክ ደይሊ ዴይ ቱ ደይ የምናየው መሬት ላይ ሀገራችን ላይ የምናየውንም ችግር የሚያባብሱ ሁኔታዎች ስለተ አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ። ቀሪ ዝግጅቶቻችንን በዌብሳይታችን ላይ ማግኘት ትችላላችሁ። መልካም ምሽት ይሁንላችሁ።